ሰላም ቤተሰቡ፣ በጣም አዝናለሁ። እንዴናችሁ ሁሉ ሰላም? ዛሬ ሀይሚና ቡራ ያይጠፉበትን ያው እስኪ በመጀመሪያ ሰላም ልበላችሁ፣ ምንም ደስ ባይለኝም ማለት ነው። እንዴናችሁ ጋይስ? ሁሉ ሰላም፣ ሁሉ መልካም፣ ባለችሁበት ሰላማችሁ ይብዛልኝ። ያው እንደተለመደው ትላንትና ሀይሚና ቡራ ተጨቃጭቀው ነበረ፣ የተለያዩት ማለት ነው። ጭቅጭቅ ነበረ። ዛሬ ደግሞ አልመጡም። ዛሬ የመጡበትን ነገር ደግሞ ያው እነግራችኋለሁ ማለት ነው ምክንያታቸውን ማለት ባይሆን ደስ ይለኝ ነበረ። ባይሆን ማለት ነው ይህ ጭቅጭቅ ተፈጥሮ ችግር ተፈጥሮ በቃ ማለት በዚህ ደረጃ ባይሆን ደስ ይለኛል። ግን ደግሞ ማለት ነው አንድ ማሰብ ያለባችሁ ነገር ጋይስ፣ ሀይሚና ቡራ እመኑኝ፣ የፈለገ ነገር ቢፈጠር፣ የፈለገ ነገር ቢመጣ አይለያዩም። ሁለቱ አይለያዩ መቼም። አዎ በመሀላቸው አለ ታውቃላችሁ፣ ብዙ መጥፎ ሰዎች ይኖራሉ፣ ክፉ ሰዎች ይኖራሉ። ሁለቱ እንዲለያዩ የሚፈልጉ የቡርኬ ራሱ የሆነ ጠላት ይኖራል። የሀይሚም እንደዛው ማለት ጠላት ከየት መጣ አይባልም። ታውቃላችሁ ጠላት የሰውን ሕይወት ለማበላሸት ከየት መጣ አይባልም። እና ያው ዛሬ እኔ በጣም ጠብቂያቸው ነበር ይመጣሉ ብዬ እንደነገርኳችሁም ጋሽዬ ጋም ደውዬ ነበረ ጠዋት ማለት ነው። ጠዋት ደውዬ ነበረ። አሁን ደግሞ ከመሸ ደግሞ ወንድሙ ጋር ደውዬ ነበረ ሀብቴ ጋር ደውዬ ነበረ። ሀብቴ ስልኩ አይነሳም። መለኛው ጋር ደውዬ ነበረ። የመለኛው ስልክ ይነሳል። ነገር ግን ነገርኩት፣ ለምንድነው ቪዲዮ አለቀቁም ዛሬ ሁለቱ ምናምን ስለው እኔ ቤት አደለውኝም ውጭ ነኝ፣ ትራንስፖርት ላይ ነው ያለሁትኝ፣ ቤት አደለውም ዛሬ ቀኑ ሙሉ ቤት እንዳልገባ ምናምን ነገረኝ፣ እንዳልተገናኙ ምናምን የነገረኝ እና ጋይስ ሀይሚና ቡራ ዛሬ የቀሩት እኔ እኔ እኔ እኔ በበኩሌ ማለት ነው። እኔ በበኩሌ ውስጤ የሚነግረኝ ትክክለኛ ነገር ነው ብዬ የማስበው ማለት ሁል ጊዜ ነገሮች አንድ ሰው ሲቀር፣ አንድ ሰው ከሚዲያ ሲጠፋ ወይም ደግሞ የሆነ የተጣላ ሰው አሁን ትላንት ስለተጣሉ ነው ዛሬ የተጨነኩትኝ ውስጤ፣ እንጂ በሰላም ቀርተው ቢሆን ኖርማል ነው። ግን እኔ እንደሚመስለኝ ከሆነ የሰው ልጅ ኢንተርኔት ተዘግቶባቸው ሊሆን ይችላል። ማብራት ጠፍቶ፣ ቻርጅ ስልካቸው አልቆ ሊሆን ይችላል አይታወቅም። በመልካም ነገር ብቻ እናስበው፣ ግድ የላችሁ እናስበው። እሷ ሄዳለሁ ስላለች ብዙዎቻችሁ አሁን ሀኒ ደውላችሁ ሀኒ ሀይሚኮ ሄዳለሁ ልሄድ ነው በቃ ሂጂ ሲላ ተናዳነ ሄደችው። ትናንት ፊቷ ትክክል አልነበረም። እና እባክሽን እስኪ ምንድን ነው ጠያቂ ባላች መሰረት ይኸው ጠይቅ ያለው የሀብቴ ስልክ አይነሳም ይጠራል፣ ግን አይነሳም። ከኔ አልፎ ለሌላ ልጆችም ሰጥቼ ሞክሩለት ብያለው፣ ስልክ ቁጥሩን ሰጥቼ ሞክረውለታል። አይነሳም፣ ይጠራል፣ አይነሳም፣ ይጠራል፣ አይነሳም። ዋትሳፕ ላይ እንትን አስቀምጬላታለሁ ቴሌግራም ላይም መልክት አስቀምጨለታለሁ። ምንድነው እኛ ኦዲንሶች ነን ከውጭ ነው የምንደውለው። እና እባክህን ስለ ሀይሚና ቡርኬ ምን ሆነው ነው የቀሩት ብዬ ጠይቄዋለሁኝ፣ ግን አላየውም። ጭራሽ ኦንላይን የለም። እሱ መለኛው ግን አንስቶ ቤት አይደለውም፣ እዛ አይደለውም፣ እነ ሙሽዬጋም አይደለውም። ሌላ ቦታ ነኝ ያለሁትኝ፣ ና ነግርሻለሁ፣ ደውዬ ጠይቄ ነግርሻለሁ ብሎ የነበረ ደጋግሜ ስደውል ድጋሚ ስልኩ የሱም አይነሳ ማለት ነው። እና ምን ልላችሁ ፈልጌ ነው። ሰላም ነው እንበል በቃ። ግድ የላችሁ። በቃ ነገሮች ይሁን ነገር እንኳን ማለት ነው አፕን ቢያረግ እኛ ጠንካራ ሆነን እነሱን ማጠንከር ነው ያለብን ቢሆን እንኳን ማለት ነው እኔ ግን እንደሚመስለኝ ወይ ማብራት ጠፍቷል ወይ ደግሞ አይታወቅም ኢንተርኔት ተዘግቶ ሊሆን ይችላል ማን ያውቃል ታውቃላችሁ የኢትዮጵያ ነገር እና አንደርስታንድ እናርግ እና ሁላችሁም ብዙዎቻችሁ ደውላችሁ ትላንት ኮ ፊቷ ጥሩ አልነበረም ጥላው ሄዳ እንዳይሆን ምናም ብላችሁ የተጨነቃችኋላችሁ እኔ ሀይሜ እና ቡርኬ በጣም ሀይሚ እኮ በጣም ተወደዋለች ጋይስ ሀይሚ ቡርኬን በጣም ነው የምትወዳው? ቡርኬም ደግሞ ያለ ሀይሚ ስትንፋሱ መኖር አይችልም። በደንብ እኔ ስለማቅ ነው፣ ሁለቱም በጣም ነው የሚዋደዱት። አዎ ሰው ይጋጫል፣ ሁላችንም እንጋጫለን። እኛ ከቤተሰቦቻችን እንጣላለን፣ እንሰዳደባለን ምናም ምናምን። ነገር ግን የሆን ነገር ሲኖር ግን ዞሪያው መቅጠማችን አይቀርም እና እነሱም ይጣላሉ፣ ግን ይገናኛሉ። ሁላችንም ፎከስ ማድረግ ያለብን ነገር ምንድን ነው? ሰው ስለተጣላ ብቻ ይለያያል ብለን ማሰብ የለብንም። መቼ ማይለያዩ የእውነት መቼም ማለት ነው ማንኛውም ጠላት ብዙ ሊያስብ ይችላል፣ ብዙ ሊል ይችላል። የፈለጋችሁም ማለት ትችላላችሁ፣ ግን እነሱ መቼም አይለያዩም። ጸብ ሊነሳ ይችላል፣ ችግር ሊነሳ ይችላል፣ ብዙ ነገር ሊመጣ ይችላል። ከዚህ በላይ በጣም ብዙ እንትኖች ሊሰሩ ይችላሉ። ከዚህ በፊት ታስታውሳላችሁ፣ ሀይሚ የሀይሚ ፍቅረኛ መጥቶ ጸብ ተነስቷል፣ የቡርኬ ፍቅረኛ መታ ጸብ ተነስቷል። እነሱ ሁለቱ አሁን ሀይሚና ቡርኬ ማን ነው የምሬን ነው የምላችሁ፣ ደማቸው ተዋህዷል አይለያዩ። ላይ ለያዩ፣ ውስጣቸው በደንብ ተገናኝቷል፣ ተቀራርቧል። እርስ በርስ በደንብ ይተዋወቃሉ። ስለዚህ ምን እንደገጠማቸው ይሄ ትንሽ ጸብ ናት፣ ይስተካከላል በቃ ብዬ ነው ማስበው። በእርግጠኝነት አሁን ሁለቱም ስሜታዊ ስለሆኑ ነው፣ ገባችሁ? ትናንት ሁለቱም ስሜታዊ ነበሩ፣ ዛሬ ደግሞ ሲቀሩ ያውና አስባለን። እንደ ሰው ሁላችንም ማሰባችን አይቀርም። ስለዚህ ሁላችሁም አትጨናነቁ፣ አይዟችሁ ውዶቼ በቃ አትጨነቁ። በተለይ መዳን ቤት ሆናችሁ በጣም ብዙ ልጆች ግሩፓችን ላይ በጣም ብዙ ልጆች እየጠየቃችሁ ነበረ እና ባትጨናነቁ ባትጨነቁ መልካም ነው። ላለውኝ ፈጣሪ ሁሉንም ሰላም ብቻ ያርግልን፣ ሁሉንም ሰላም ያርግልን። ምክንያቱም ለምን መሰላችሁ ጋይስ፣ ህይወት ከባድ ናት። እኛ እንዳሰብናት ላትቀጥል ትችላለች። ታውቃላችሁ፣ የምሬን ነው እምላችሁና በተለይ ስደት ያላችሁ እህቶቼ አትጨናነቁ አይዟችሁ ሰላም ነው በቃ እናንተ ዝም ብላችሁ በዱዋችሁ በጸሎታችሁ አስቧቸው መልካም ነገር ይግጠማቸው ጥሩ ነገር ይግጠማቸው ለየነሱን መልካምነት የነሱን እድገት የነሱን ፍቅር ነው አይደል የምትፈልጉት ስለዚህ አትጨናነቁ በጣም ብዙዎቻችሁ እየደወላችሁ እኔን አስጨነቃችሁኝ እና ሰላም ነው ተረጋጉ ቢመጡ ደስ ይለኝ ነበር። ስለቀሩ እኔም ተጨነቅያለሁ። ምን ሆነው ነው ምን ገጥሟቸው ነው ብዬ እኔም ተጨነቅያለሁ። ግን ራሴ ምን ብዬ አጽናናዎት እንዴ? ሰው እኮ የሆነ ነገር ኢንተርኔት ተዘግቶ ሊሆን ይችላል፣ ማብራት ጠፍቶ ሊሆን ይችላል። ኢትዮጵያ ውስጥ ብዙ ነገሮች አሉ ፕሮሰሱ። ስለዚህ ራሴን በዛ ነው ያጽናናሁት። እናንተም እንደዛ አጽናኑ። ሀይሚና ቡራ እባካችሁ ኑልን፣ በቃ ኑልን። ይሄን ነው የምል የምችለው እህቶቼ ማሪዎቼ፣ ፍቅሮቼ፣ ባይ ባይ። ላይክ ሼር አርጉሽ ውዶች፣ ባይ።